ጀምራለች ብለህ ነበር እኮ ዛሬ፣ ምን ነው ሌላ ሰው ይዛ ስትመጣ ያዙኝ ልቀቁኝ፣ ባለትዳር መሆንህን ዛሬ ነው እንዲያወከው። አሰላሙ አለይኩም ወራህመቱላ ወበረካትህ። ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ያለ ሰላምና አዝነቱ አይለያችሁ በማለት ዛሬም እንግዲህ ትንሽዬ በአብርሽ ቅር ያለኝን ነገር ይዤላችሁ ተከስቻለሁ። ያው ምንድን ነው ካላችሁኝ፣ ያ ሁላችንም እንደምናውቀው አብርሽ ከዛም በፊት ያው ከሩታ ጋር አብረው መተው እኔና እሷ ተለያይተናል ካአሁን በኋላ እኔም የራሴን ህይወት ጀምሬያለሁ እሷም የራሷን ህይወት ትጀምራለች ብሎ ነበራል። እንዴ ተለያየው እና፣ ዛሬ ሩታ ከሌላ አንድ ስትመጣ ነው እንዴ ባለትዳር መሆኑን ያስታወሰው? ባለትዳር መሆኑን እኮ ማስታወስ የነበረበት ዛሬ ሳይሆን ትላንትና ነበረ። ተነጋግረውበት ተወያይተውበት ችግራቸው ያለባቸውን ችግር መቅረፍ መቻል ነበረባቸው። ይሄንን ትልቅ ሰርተዋል ማለትም ነው ሁለቱም እሱም ይሁን እሷም ማለትም ነው። እዚች ጋር ደግሞ አሁን ሩታ ፈታ ዘና ብላ ሳቋ ተመልሶ ዘና ፈታ ስትል ደግሞ፣ እንደዛ ከሌላ ሰው ጋር እንድትሆን እንትን ማንም እኮ የጣል ነው። እቃ ሲያነሱብን አንወድም። ለምንድን ነው ግን? ትላንትና እኮ አልፈልግሽም፣ በቃ እሷም እኮ አልፈልግም፣ ከአሁን በኋላ የኔና ያንተ ነገር አብቅቷል ብላ ነግራህ ነበረ። ድጋሚ ዛሬም ያው ደገመችልህ። ግን እኔ አንድ ነገር በጣም ነው ያሳዘነኝ ምክንያቱም ሩታ አዳም ሊሆን ይችላል። ያው ስትናደዱ ብዙ ነገር ልታደረጉ ትችላላችሁ። የምሳሳለትን የምትወደውን አብርሽን እንዴት አርጋ እንደገፈተረችው አይታቸዋል። ያም ማለት ምንድን ነው በቃ በእቅቱኛል ማለት ነው በቅቷታል ማለት ነው። ሩታ ሁሉን ነገር እንትናለችው አየች፣ አየች፣ አየች። ከግራም አለች፣ ከቀኝ አለች። ምንም አይነት ለውጥ ሳይ አላ ሲቀር በቃ እሷን ሰውናት ና የራሷን ህይወት መጀመር እንትን ብላ ጀመረች የራሷን ህይወት መጀመር ስላለባት ጀመረች ማለት ነው። በምጀምር ሰዓት በዛ በኩል ጽጌን እንትን ብሎ እንትናን እንትን ማለት በጣም ከባድ ነው፣ ነውር ነው ሲጀመር ማለትም ነው። እና እኔ ቢታረቁ አብረው ቢሆኑ ደስ ይለኛል፣ ግን እኔ እንዳልታረቁ እርግጠኛ ሆኜ ነው የምነግራቸው። የምር አትጨናነቁ ማለትም ነው። ሩታዬ በጣም ነው የምትወደው አብርሽም ደግሞ በጣም ነው የሚወዳት እኔ ሩታ ደስተኛ ሆና ፍልቅልቅ ስትል ይሆናላል ደስታዋ ተመልሶ የሆነ እንትን ስትል በጣም ነው ደስ የሚለው። አሁን ከእንትና ጋር ከይሳቅ ጋር የምሬን ነው የሌለ ነው እንትን ያለው። አረ ይሳቅ አረ በጣም ነው የሚገርመው። በሰው ሚስት ሙጭጫ ይጫላል። ምንድን ነው ያለው ግንብ መግፋት ከቻልክ ግፋኛ ላለው። ጭራሽ የሰው ሚስት ይዘ አረ ይሳቅ የምሬን ነው ድፍረትህ አንደኛ ብያዋለው አንደኛ ማለት ነው። ምክንያቱም እኔ እንጃ አንዳንድ ሰው ቢሆን ባሏ ሲመጣ ጥሏት ይጠፋ ነበር። አንተ ግን ሳላደንቅህ አላልፍም። ድራማ መሆኑ ነው እንጂ ድራማ ባይሆን አንተ ራሱ ጥላት ጥፋ ነበር። ያው ድራማ መሆኑ ጠቀመክ ማለትም ነው። እና አብርሽን የምልክ ትዳራችሁን እንተንበሉት፣ በትዳራችሁ ባትቀልዱ የምሬድ ነው። ትዳራችሁ ላይ እየቀለዳችሁ ነው ያላችሁት። አጣላችሁም፣ አብራችሁ ነው። ድራማ ነው እየሰራችሁ ያላችሁት። ግን ድራማ እየሰራችሁ ቢሆን ራሱ ለትዳራችሁ ልታስቡለት ይገባል ማለትም ነው። ምክንያቱም አንድ ሴት አሁን ለምሳሌ ትምህርት ያለው ነገር ሩታም ደግሞ በቃ እንትንበይ የራስሽ የሆነ አንድ ሕይወት ይዘሽ ቀጥ ብለሽ በትዳርሽ እንትንበይ ማለትም ነው። ምክንያቱም ብዙዎቹ ብዙ የሚሉት ነገር አለ። እነሱ ምን ያስተማሩ የእነሱ ቪዲዮ ትምህርት የለውም እየተባለ ነው ያለው። ስለዚህ ያው ለትውልዱ ደግሞ ጥሩ ጥሩ ነገር ማስተማር ነው ያለብን እላለሁ እንደ እኔ ማለትም ነው። እና እናንተ ድራማ ነው የምትሰሩት፣ ያልገባቸው ብዙ ነገር እያሉ ነው። ድራማ ነው የምትሰሩት ስሩ። እኛ ያው ለሱ ስደት እንኳን ለብር ብለናል እንዴ! ከቤተሰቦቻችን ከምንወዳቸው ቤተሰቦቻችን ተለይተን የመጣ ነው ለብር ብለን ነው ማለትም ነው። ስለዚህ እነሱ ደግሞ ሀገራቸው ላይ ዘና ፈታ ብለው እንትን ለሚሉት ደግሞ እንትን የለውም ማለት ነው። ማለት ድራማ ነው፣ ግን ድራማ ነው። ድራማም ሆኖ እንትን ባይሉ እንደኔ ደስ ይለኛል። ምክንያቱም ትዳራቸው ላይ ባይቀልዱ ደስ ይለኛል። ያ የእኛ ሰው ደግሞ እንደዚህ የሆነ ውሸት የሌለበት ቦታ ላይ እኮ እንትን አይልም። የሆነ ውሸት ስትሰሩ፣ የሆነ ሰውን ስትሰድቡ፣ ሰውን ስታንቋሽሹ ብዙ ቢዩ ይኖራቸዋል ብዙ እንትን ይኖራቸዋል። ለዛ ለዛ ያው እነሱም ግድ ነው ያው እንደዚህ ካላሽቃበጡ ደግሞ የሚያሽቃብጥላቸው የለም። እና አንዳንዶቻችሁ አብርሽንም እየሰደባችሁ ነው ያላችሁት፣ ሩታንም እየሰደባችሁ ነው ያላችሁት። ሩታንም አትስደቧት። ሩታ እንዲሁም አሁን እያማረባት ነው። እንዴት አባቱ እንዳማረባት በቃ ዘና ፈታ ብላለች። የመጀመሪያ ሳቋ ተመልሷል። ስለዚህ እሷም ዘና ፈታ ብላ ትኑር፣ አብርሽም ዘና ፈታ ብሎ ይኑር። አሁን ትላንትና እኔና እሷ ተለያይተናል፣ የራሳችን ሕይወት ጀምረናል ተብሎ አውጆ ዛሬ ላይ ደግሞ እኔ እንትን ልሻለው፣ እኔ እንደዚህ ልሻለው፣ አሁንም ላንቺ ቦታል። ትዳር እኮ እቃ እቃ ጨዋታ እኮ አይደለም። ትዳር ማለት ምንድን ነው? አረ፣ በጣም ቆም ብላችሁ ልታስቡበት ይገባል ማለትም ነው። እና ሩታ ምንም ነገር ያጠፋችሁ ነገር የለም። በቃ ጀምራችሁታል። ድራማ ነው፣ ድራማ ነው። ሁለታችሁን ተቻችላችሁ እንትን በሉ ማለት ነው። ከካሜራ በስተጀርባ ፒስ ሆነው ነው የሚኖሩት። የምር ውድ ቤተሰቦቼ አትጨናነቁ። አሁን እንደዚህ ቪዲዮ ላይ መተው እንትን እንደሚሉ እንደዚህ እንደሚጣሉ እንደዚህ እንትን እንደሚሉ አይደለም። ከካሜራ በስተጀርባ አብርሽና ሩታ ፍቅር በፍቅር ናቸው። ሁላቸውም ማለትም ነው ያው ጽጌና አንትና አንትና አሉ፣ በቃ ድራማ መሆኑን ማወቅ አለባቸው። ድራማ እየሰሩ ነው። አዎ የእኛ ሰው እንደዚህ ከ ስትሉ እይታ ምናምን ስለሚኖር ያሽቃብጡ፣ ሲያሽቃብጡ ነው ሰው የሚያሽቃብጥላቸው። እና ሌላው ምንድን ነው እኔ አንደኛ ብያቸዋለሁ፣ የምሬ ነው። አንደኛ አንደኛ ለምን አንደኛ አልሻቸው ካላችሁኝ፣ ህዝቡን እኮ አንጨረጨሩት፣ ሚዲያውን እኮ በአንድ እግሩ ያስቆሙት እኮ አብርሽና ሩታ ናቸው። ሚዲያውን ቅውጥ ቅውጥ ውጥ አረጉት እኮ ቅውጥ ማለትም ነው ሌላ እንዲሁም ሌላ ዩቱበር አለ እንደ እስኪባል ድረስ ማለትም ነው። እዛም ስትሄዱ አብርሽና ሩታ ነው፣ እዚህም ስትመጡ አብርሽና ሩታ ነው። ስለዚህ እነዚህ እነዚህ እንቁዎች አንደኛ ናቸው ብላቸው ያንስባቸዋል እንጂ አይበዛባቸውም። ማለትም ነው እንግዲህ ተሳደው በኋላችሁ ደግሞ አንዳንዶቻችሁ እየመጣችሁ እና ለምንድን ነው ግን? ከመጣችሁ አይቀር ብዙዎቻችሁ ሰብስክራይብ እያደረጋችሁ ነው። አመሰግናለሁ፣ የምር ከልብ አመሰግናለሁ። ከመጣችሁ አይቀር እስኪ ሁላችሁም ሰብስክራይብ እያረጋችሁ፣ አይከፈልበትም። ለምንድን ነው ግን የመዳም ቅመሞችን ለማሳደግ የሆነ ደም ሴል የላችሁ ወይም ደግሞ ደማችሁ ላይ የሆነ የሚቀነስባችሁ የሚመስላችሁ ሰዎች አላችሁ ማለት ነው አንዳንዶቻችሁ ምክንያቱም ለአንዳንድ ሰው ግን የሆነ ኮመንት ላይ ሄዳችሁ ራሱ ለእንትን የኮመንት እንትን ዩቱብ ክፈቱላት የምትሉ አላችሁ። እኛ የከፈት ነው፣ ለእኛም እኛንም ሰብስክራይብ አድርጉን እነሱንም ሰብስክራይብ አድርጓቸው፣ አይከፈልበትም። ስልኩን ይዛችሁታል አደል እንዴ? ስለዚህ ስልኩ ሰብስክራይብ ብታደረጉበት ጥሩ ጥሩ ነገር ታገኛላችሁ። ምናልባት ዛሬ ላይ ላታገኙ ትችላላችሁ፣ ምክንያቱም የመዳም ቤት እንትን ያው እናንተም እየኖራችሁ ስለሆነ ምንም አዲስ ነገር ላታገኙ ትችላላችሁ። ሀገር ስንገባ ግን እኛ ጽድት ያለ ያበደ ያበደ ቪዲዮ ይዘንላችሁ እንከሰታለን። ስለዚህ እስኪ እኛንም አበረታቱን እስኪ አበረታቱን። በቃ እኔ እንትን እንደዚህ እንትን ብዬ አለም፣ ደስተኛ ከሆናችሁ ነው እኔ ምክንያቱም አልሐምዱሌላ ጸዳ ብዬ በየወሩ የምቀበለው ደሞዝ አለኝ ግን ደስተኛ ከሆናችሁ የምር ሰብስክራይብ አድርጉኝ፣ አይከፈልበትም። ደስተኛ ካልሆናችሁ ደግሞ ምንም ማየት እንትን አያስፈልግም። ዘና ፈታ ብቻ በሉ ማለት ነው። እና ውድና ውድና የተከበራችሁ የቻናሊ ቤተሰቦች ለዛሬ የነበረኝ ቪዲዮ ይሄንን ይመስላል። ነገ በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ያለ ሰላምና ዝነቱ አዝናይቱ አይላያችሁ በማለት አሰላሙ አሌይኩም ወራህመቱላህ ወበረካቱሁ።